እግዚአብሔር የሚለው ምንድን ነው ራሱ? ኖርማሊ ያውቁታል ወይ፣ ነቢያትና ሐዋርያት እግዚአብሔር የሚለውን ስም ያውቁታል ወይ የሚል ነው የመጀመሪያ። እግዚአብሔር የሚለው ቃሉ ራሱ ምንድን ነው ምንኛ ነው ራሱ ስንል፣ እግዚአብሔር የሚለው የግዕዝ ቃል ነው። የሁለት ቃላት ውቅር ነው። እግዚና ብሔር ከሚሉ ከሁለት ቃላት የተዋቀረ ነው። የ1980 አዲስ ትርጉም ማብራሪያ መመልከት ይችላላችሁ። እግዚአብሔር የሁለት ቃላት ውቅር ነው ይላል። እግዚ ማለት ያው በግዕዝ ጌታ ማለት ነው። ብሔር ማለት አገር ማለት ነው። ሲምፕሊ መጠቅሉ እግዚአብሔር ማለት የብሔር ጌታ ማለት ነው፣ ሌላ ነገር አይደለም። አንዳንድ ሰዎች እግዚአብሔር የሚለውን ሲተነትኑ እግዚ ማለት ወልድን፣ አብ ማለት አባት፣ እንደገና ደግሞ ሄር ማለት መንፈስ ቅዱስ ይላሉ። አንደኛ ሄር ማለት መንፈስ ቅዱስ ማለት አይደለም። በግዝ ስንሄድ ሄር ማለት ቸር ማለት ነው። ለምሳሌ መዝሙር ዳዊት ምዕራፍ 136 ቁጥር አንድ ላይ እግዚአብሔር አመስግኑ ቸር ነውና ምሕረቱ ለዘላለም ነውና ለሚለው ላይ ግን አይሉ እግዚአብሔር ስማ ሄር ስማ ለዓለም ይላል ኬር የሚለው ቃል እዚህ ጋር ቸር በሚል ነገር መጥተዋል ማለት ነው። ስለዚህ አንደኛ እግዚህ ማለት ስንል አ ስናረገው ኦልሞስት ብህ ነው የሚቀረው ራሱ አ በሚል ነገር የለም ራሱ እንትኑ ላይ ማለት ምክንያትም ምክንያቱም እግዚህ የሚለውን ወደ ጄኔቲቭ ወይም ወደ አገናዛቢ ስንወስደው እግዚአ ነው የሚሆነው። እግዚህ ካልን ግን ብህ ነው የሚቀረው ራሱ። ለምን እ ያለውን አ የነበረችዋን ነው ወደ እ ይቀየር ናት ስለዚህ አያስኬድም። እግዚህ እግዚአብሔር የሚለው አብን ወልድ መንፈስ ቅዱስን ያሳያል የሚለው ጥቅስ ትክክል አይደለም ማለት ነው። ምክንያቱም ኢየሱስ የእግዚአብሔር ልጅ ነው የሚል ብዙ ቦታ ላይ አለ። ስለዚህ የማ ልጅ ነው የሚሆነው? የራሱ የመንፈስ ቅዱስና የወልድም ልጅ ነው ለማለት ተፈልጎ ነው እንደ መጽሐፍ ቅዱስ አያስኬድም ማለት ነው። እና እግዚአብሔር የሚለው ስም የግዕዝ ቃል ነው፣ አይ ቲንክ። ከዚህ ውጭ ነቢያቶችም ሐዋርያቶችም አያውቁትም። ብሉይ ኪዳን ላይ የነበሩ ነቢያቶች ሲናገሩበት የነበረ ቋንቋ የዕብራይስጥ ነው። የዛውም ፓሊዮ ዕብራይስጥ የሚባል ነው እንደገና ደግሞ አንዳንዶቹ ደግሞ አረማይክ ሲጠቀሙ ነበር አረማይክ የሚባለውን ቋንቋ ማለት ነው ስለዚህ በአረማይክ እግዚአብሔር ሲጀመር ኢትዮጵያ ውስጥ የወጣ ስም ነው አገር በቀል የሆነ ስም ነው አይ ቲንክ ከቦሌ ኤርፖርት ያለፈ ነገርም የለውም ማለት ነው ፈጣሪ ራሱ ትንቢተ ኢሳይያስ ምዕራፍ አርባ ሁለት ቁጥር ስምንት ላይ እኔ እግዚአብሔር ነኝ ብሎ አልተናገረም አማርኛ ላይ አስቀምጦታል እኔ እግዚአብሔር ነኝ ስሜም ይሄ ነው ይላል ኦሪት ዘጸአት ምዕራፍ አስራ አስራ አምስት ቁጥር ሶስት ላይም ያህዌ ተዋጊ ነው ስሙም ያህዌ ነው የሚለውን እግዚአብሔር እያሉ ተከተውታል ማለት ነው። ስለዚህ ኢትዮጵያውያኖች ለፈጣሪ የሰጡት ስም ነው እንጂ ፈጣሪ ስሜ እግዚአብሔር ነው ብሎ አላለም። ራሱ ነቢያትም ሐዋርያትም አያውቁትም። አዲስ ኪዳን ላይ ያሉ ሐዋርያቶች የኢየሱስ ክርስቶስ ተከታዮች ናቸው። የዚያለትስ ተከታዮች የነበሩ ግማሾቹ የነበሩ ገሊላ ላይ ይኖሩ የነበሩ አረማይስ ቋንቋ ተናጋሪዎች የነበሩ ናቸው። ስለዚህ እነዛ ሰዎች እግዚአብሔር እያሉ ፈጣሪን ጠርተው አያውቁም ማለት እና ከስሙ ስንጀምር ራሱ እግዚአብሔር የሚለው ስም መጽሐፍ ቅዱሳዊ ስም አይደለም፣ ቢብሊካል አይደለም። ራሱ ከቦሌ ኤርፖርት ያለፈ ነገር የለውም፣ በውጪው ዓለምም አይታወቅም። ራሱ አንድ ፈረንጅ እግዚአብሔር ብትሉት አያውቀውም፣ አንድ ሙስሊም የሆነ ፈረንጅ ግን አላህ ብትሉት ያውቃል። ኢቭን ሙስሊም ያሉት ሰዎች ራሱ ያውቃሉ። አላህ የሚለው የተጸውኦ ስም እንደሆነ ወይም ደግሞ የፕሮፐር ኔም እንደሆነ ያውቃሉ። ነገር ግን እግዚአብሔር የሚለውን ስም አያውቁትም። ኢትዮጵያውያኖች ለፈጣሪ የሰጡት ስም ነው የሚል ነገር ነው ያለው። ስለ ያህዌ ምን ለማለት ይቻላል ብለን ስንል፣ ያህዌ የሚለው ስም ታስታውሱ እንደሆነ ኦሪት ዘጸአት ምዕራፍ 3 ቁጥር 13 ጀምረ ስንመለከተው ጥያቄ ያቀረበለት ሙሴ ማለት ነው። ጥያቄው ምንድን ነው? የእስራኤል ሰዎች ስምን በጠየቁኝ ጊዜ ማን ብዬ እላቸዋለሁ አለ። ኤሎሂም ነው የጠየቀው። እነሆ ወደ እስራኤል ልጆች ሙሴ ኤሎሂምን ነው የጠየቀው። ወደ እስራኤል ልጆች በመጣው ጊዜ የአባቶቻችሁ አምላክ ወደ እናንተ ላከኝ ባልኩ ጊዜ ስሙ ማን ነው ባሉኝ ጊዜ ምን እላቸዋለሁ አለ። ከዛ ቁጥር 14 ላይ ምንድን ነው አለው፣ ይሄ አሸር ይሄ አለው ይላል። አያም ዛት አያም ወይም ደግሞ አያም ሁ አያም እኔ እኔ ነኝ ብሎ አለው ይላል ዘጸአት ምዕራፍ 3 ቁጥር 14። ከዛ በኋላ ምን አለው? አያም ወይም ደግሞ ይሄ ወደ እናንተ ላከኝ ትላለህ ካለ በኋላ 15 ላይ እኔ የአብርሃም አምላክ የኢሳቅ አምላክ የያቆብ አምላክ የአህዌ ወይም ደግሞ ዮዴሄው ቫብሄ የሚል ነገር አለ፣ ያሃዋሃ ተብሏል። እና እኔ ነኝ ስሜም ይሄ ነው ብሎ ተናግሯል። ኦሪት ዘጸአት ምዕራፍ አስራ አምስት ቁጥር 3 ላይ እኔ ዮድሄ ዋውሄ ነኝ። ማነው? ያህዌ ይለው ዮድሄ ዋውሄ ተዋጊ ነው፣ ስሙም ዮድሄ ዋውሄ ነው ይላል። ለምንድነው በዋና ተነባቢ ብቻ እንትን ብለው? ሌላ ማለት እንት አለኝ ዘረዝረዋለሁ። ትንቢተ ኢሳይያስ ምዕራፍ 42 ቁጥር ስምንት ላይ እንደዛ ነው የሚለው፣ እኔ ዮድሄ ዋብሄ ነኝ፣ ስሜም ይህ ነው ይላል። አሁን ዮድሄ ባብሄ በሚባለው ላይ ከአዶናይ ላይ አኦአ ጨምረው የአህዌ የሚለውን ስም ፈጥረውታል ማለት ነው። ያንን የተለያየ መድበለ ዕውቀቶች የአህዌ የሚባለው ስም ወይም ደግሞ ጆሆባ የሚባለው ስም በአድ ከሆነ ድምፅ ሰጪ ፊደላት ተዋቅሮ የአህዌ በመባል በስተት የተነበበ ነው ብሎ ኢንሳይክሎፒዲያ ኢንተርናሽናል ይናገራል ማለት ነው። እንደገና ደግሞ ዩኒቨርሳል ጄዊሽ ኢንሳይክሎፒዲያ ራሱ የአህዌ የቴትራ ግራማተን የተሳሳተ አነባነብ ነው ይላል። ሌላ ደግሞ ኢንሳይክሎፒዲያ አሜሪካ ያህዌ ለእስራኤል አምላክ የተሳሳተ ስም ነው ይላል። ስለዚህ ያህዌ የሚለውን ስም ሰዎች ከአዶናይ ከሚለው ላይ አኦአ ከሚለው ላይ ሰርቀው ያመጡት በሌላ አባባል መድብለ ዕውቀቶች እንደሚናገሩት የተዳቀለ ስም ነው። በግልጽ ስሙ ማን እንደሆነ አይታወቅም። ሌላው የሚነሳ ጥያቄ ምንድን ነው? ይሄ ዮድሄ ቫብሄ የሚለው ስም ኦሪት ዘጸአት ምዕራፍ ስድስት ቁጥር ሦስት ላይ የሚናገረው ቁም ነገር አለ። ለአብርሃም ለይስሐቅ ለያዕቆብ ሁሉን እንደሚችል አምላክ ተገለጥኩኝ፣ ነገር ግን ስሜን ማለትም ዮድሄቫቬ አልታወቀላቸውም ነበራል። አያውቁትም ነበራል። ካላወቁት ምንድን ነው የሚሆነው? ከማን ብሎ ነው ለአብርሃም የተገለጠለት ስንል ኦሪት ዘፍጥረት ምዕራፍ 17 ቁጥር 1 ላይ አብርሃምም የ99 ዓመት ሰው በሆነ ጊዜ ምን አደረገ? ያህዌ ለአብርሃም ተገለጠለትና አለ ጸሐፊው ሲነግረን። እኔ እርሻ ላይ ነኝ በፊት የተመላለስ ፍጹም አሉ ይላል። የሀዊኔም ብሎ አልመጣም ራሱ ስለዚህ ለመጀመሪያ ጊዜ ለአብርሃም ለይስቅ ለያቆብ የሀዊ የሚለውን አያቁትም ነበር ካለ ኦሪ ዘጻ 3 15 ላይ ከሆነ የሚጀምረው የሀዊ የሚለው ኦሪ ዘጥረት 22 14 ላይ ጸሐፊው ሲነግረን ትሳስተዋል ማለት ነው። ምን አለን? አብርሃም ያንን ቦታ የሀዌ ሪ ብሎ ጠራው። እስከዛሬ ድረስ በየሀዌ ተራራ ይታያላል ይላል ልክ አይደለም ማለት ነው። ምክንያቱም አይታወቅም ከዛ በፊት አይታወቅም። ከሙሴ በፊት የማይታወቅ ከሆነ አብርሃም ከየት አምጥቶ ያህዌ የሚለው ሊጠቀም ቻለ? ማለትም የወደሄ ቫቭ የሚለውን ነገር ከየት አምጥቶ ሊጠቀም ቻለ ማለት ነው። ኦሪት ዘፍጥረት ምዕራፍ አራት ቁጥር አንድ ላይም አዳም ሚስቱን ሔዋንን አወቃት፣ ጸነሰችም፣ ቃይልን ወለደች፣ እርሷም ወንድ ልጅ ከያህዌ አገኘው አለች ይላል። ቃይል የሚለው ቃል ራሱ የተገኘ ማለት ነው። ወንድ ልጅን ከያህዌ አገኘው ስትል ቃይል አለችው ይላል። ስለዚህ ያህዌ የሚለውን ስም ካላወቁት ከየት መጣ ነው ጥያቄው የእኛ ጥያቄያችን ዮድሄ ዋቬ የሚለው ነገር ከሙሴ በፊት ይታወቅ ነበር ወይ ይታወቅ ነበር ወይ ከሙሴ የነበሩ ነቢያቶች እነ አብርሃም እነ ኖህ እነ ሄኖክ እነ አዳምም ጭምር ያቁት ነበር ወይ ነው አሁን ዮድሄ ዋቬ ትክክለኛ ስም ነው አይደለም ሌላ ጉዳይ ነው ግን አጠራሩ በትክክለኛ አጠራሩ አይታወቅም ተነባቢ ፊደሉ እንጂ አናባቢ ፊደሉን የአምላክን ስም በከንቱ አትጥራ የሚለውን ኦሪት ዘጸአት ምዕራፍ ሃያ ቁጥር ሰባት ላይ ያለውን ተመርኩዘው ከዛ ጊዜ ጀምሮ እስራኤሎች አይጠሩትም በትክክል ማለት ነውና በትክክል አይታወቅም። ያው እግዚአብሔር የሚለው ስም ኢትዮጵያ ውስጥ ያለ አገር በቀል የሆነ ስም ነው። ሰዎች ለፈጣሪ የሰጡት ስም ነው ማለት ነው። ይህን ይመስላል ንሻ